ደርሻለሁ። አራሶስት ቀበሌ ይኸው፣ ዋንዳቦ ሆስፒታል አካባቢን ያሉት፣ እየተማማርን ምግብ እንስራ፣ እውቀትን ሸምቱ፣ ተራ በተራ የማዋይሻናል ሁሉ ቤተሰብ ላይክ እና ሸር። ደርሻለሁ። ደርሻለሁ።

ምንም ምንም ማድረግ አይቻልም ማለት ነው። ሰይድ እንኳን ወደ ውቢቷ ባህር ዳር በሰላም መጣህ፣ እንኳን ደህና መጣህ፣ አህለን ወሰሀለን ብለናል። ሰይድ እንግዲህ እንደምታዩት ባህር ዳር ሆኖ እንግዲህ ባህር ዳር ላይ ነኝ ብሎ አስጎብኝቶናል። ዞር ዞር ዞር እያለ ማለት ነው። በሚያሳዝን ሁኔታ ግን እንግዲህ ንግስት ሱመያ ባህር ዳር የለችም ማለት ነው። እንግዲህ እሷ ያለችበት ሆቴል ውድ ቤተሰቦች እኔንም ትከታተሉኝ፣ ከዚህ በፊት ተናግሬያለሁ ደግሜ ደጋግሜ ማለት ነው። ምክንያቱም ንግስት ሱመያ የለችም ባህር ዳር ውስጥ ልትኖር ትችላለች፣ አይታወቅም። ግን ደግሞ እሷ ያረፈችበት ሆቴል ዛሬ ሰይድ የሄደበት ሆቴል ላክማርክ ሆቴል እንግዲህ መግቢያው ሊያሳየቻችኋለሁ። አሁንም ታዩታላችሁ ማለት ነው። ጣና እትዬ ጣይቱ መዝናኛ ወይም ደግሞ ጣና መዝናኛ እትዬ ጣይቱ እንግዲህ ከዚህ በፊት ጣና መዝናኛ ተብሎ ነው እንግዲህ የሚታወቀ የነበረው፣ እትዬ ጣይቱ መዝናኛ ሆኗል። እንግዲህ የተወሰኑ አመታት ወዲህ ደግሞ ማለት ነው። እዛም ሆኖ እንግዲህ አይተነዋል። እዛ አካባቢም እንግዲህ ይጠብቋታል ማለት ነው። እንግዲህ ሱመያን እንዳልኳችሁ እኔም ያፈላለኳት ነበረ። ያለችበት ሆቴል እንግዲህ ልክ ያለው አልተገኘችም ወይም የለችም። ወይም የዛሬ ሁለት ሳምንት ነው ማለት ነው እንግዲህ ሱመያ ከዚያ ሆቴል የወጣችው። እኔን ያላመናችሁ ካላችሁ እንግዲህ ማረጋገጥ ትችላላችሁ ማለት ነው። ማረጋገጥ ትችላላችሁ። እንግዲህ በቃ እንደምታዩት ነው ማለት ነው። ሰላም፣ ሰላም ውድና የተከበራችሁ የቻናል ቤተሰቦች፣ አድማጭ ተመልካቾች፣ ውድ ኢትዮጵያውያንና ኤርትራውያን እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በእግዚአብሔር ፍጹም ሰላም፣ በያላችሁበት የዓለም ዳርቻ ብዝት ብዝት ስት ይበልልኝ እያልኩኝ ዛሬ እንግዲህ ሰይድ ምን ሆነ፣ ምን አለ የሚለውን አብረን እናያለን ማለት ነው። ሰይድ እንግዲህ እንደምታውቁት ያው ባህር ዳር ገብቷል። ባህር ዳር ገብቶም እንግዲህ ሱመያን አላገኛትም። ስለዚህ እኔ ሰኢድ ገጠር እንደትሄድ አልመክርህም። ተረጋጋ፣ አረጋጋው ማለት እወዳለሁ ማለት ነው። በዚሁ አጋጣሚ እንግዲህ የእህትነት ምክሬ ነው። ምናልባት ደግሞ ሱመያ እህቷ ቤት ልትኖር ትችላለች፣ እዚያው ባህር ዳር እህቷ ሳትሆን አክስቷ ማለት ነው። እንግዲህ ባህር ዳር ውስጥ አለች እዚያ የኖርች ሊሆን ስለሚችል ነገሮችን አረጋግተ ስትዞር አገኛታለሁ ብቻ ሳይሆን እንግዲህ ሰዎቹንም ራሱ የት አካባቢ ታየች፣ የት ሄደች፣ መውጫንም መግቢያውንም ማጥናትና ማወቅ ይቻላል። እና አረጋጋው ማለት ወዳለሁ። ሳይድን እንግዲህ ሳይድ ደግሞ በዚሁ ላይክ ሸር አድርጋችሁ ሁላችሁም ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሸር አድርጉለት እንዲደርሰው ፈልጋለሁ። ላገኝህ ይች ይፈልጋለሁ እያልኩት ነው እንግዲህ። ያድራሻቸውን በምንም ማግኘት አልቻልኩም። እውነት ለመናገር እኔ በቃ ማለት ቤተሰብ ጋዛ ባህር ዳር ተገናኝቶ ብዙ እንዲተጋግዙ ማለትም አብረው እንዲፈልጉ አብረው እንዲያጣሩ። አንድ ሰው ወደ የሆነ ሀገር ሲሄድ ወይም የሆነ ቦታ ሲሄድ የሆነ ሰው ያስፈልገዋል፣ ታውቃላችሁ ማለት ነው። ማለት የሆነ ሰው አብሮት ያስፈልገዋል። ብዙ ሰዎች አሉ የሚሄዱ በእርግጥ ግን ደግሞ ልክ እንዴት ነው በዚህ ንሁን እስኪ፣ በዚህ በብዛት እዚ አካባቢ ሰዎች ይገኛሉ እዚ አካባቢ በሚለው ሁኔታ ማገዝ ስፈልግ ነበረ። ነገር ግን በቃ በውስጥ ማግኘት ስላልቻልኩ ምንም ማድረግ አይቻልም። እና ያው ሰኢድ እንግዲህ እንደዚህ ነው የምንቀበል ባህርዳሮች ማለት ነው። ያ ሰኢድ አዩ ድረስሽ ላዩ ድረሳት። ላይክ ሸር፣ ሰብስክራይብ አድርጋችሁ ላይ ያድርሱልኝ። እንደዚህ ነን ባህርዳሮች ፍንድቅ ፍንድቅ ድቅ እያለ እንደፈለገ ወደዚህ ወደዛ ወደዚህ ወደዛ እየተዟዟረባት ነው ማለት ነው። ቤቷ ባህር ዳር እኛ እንደዚህ ነን። ማነሽ አዩ አድርሱልኝ ማለት ነው ሰኢድ። ምን አላብረን ቪዲዮ ሲትረት ብሻንጉባ ከደመን አርገ ጅራ አም ጉየራ ዱፊያ ሴጋይ ባህር ዳር ኬስ ጅራት። ይሄ መዝናኛ ነው፣ ለመዝናናት መምጣቱ አይቀርም እንግዲህ። ባህር ባሩን ተወዳለች እሷ ከየመን ጀምሮ። እስኪ እንግዲህ እዚህ ለመዝናናት ከመጡ ካዩቸው ብዬ መጥቼ እዚህ ነው ያለሁት ማለት ነው። እና እዚህ ካገኘኋቸው እዚህ እፈልጋለሁ ማለት ነው። እና እንደምታዩት ነው። እውነት ለመናገር አሳዝኖኛል ሰኢድ ማለት ነው። ዛሬ ማለት አንዳንዴ እውነት እውነት ስንናገር ንግስት ሱመያ። ምንም ሊያደርግሽ ስለማይችል ባህር ዳር ላይ አግኝቶሽ ምንም ከዚህ በፊት እንደተናገርኩት አስገድዶሽ ሊወስድሽ አይችልም። በግድ መሄድ አለብሽ ነገር ብሎ ሊወስድሽም አይችልም። ግን ደግሞ መቀበል ነበረብሽ ብዬ አምናለሁ። ምክንያቱም ያው ምንም ሊያደርግሽ ስለማይችል፣ ምክንያቱም ሀገርሽ ላይ ስለሆንሽ አሁን ላይ ምንም ሊያደርግሽ በፊት አዲስ አበባ አግኝቶሽ ቢሆን ኑሮ ኦኬ አዳማ ግንቶች ቢሆን ኑሮ ኦኬ፣ ምናልባት አስቸጋሪ ነው። ልጆችን ይቀማኛል ብለሽ ቀምቶኝ ይሄዳል ይዞ ይሄዳል ብለሽ ትሰጊ ነበር። አሁን ግን ምንም ያሰጋሽ ነገር የለም ምንም። ስለዚህ አሁን ላይ መደበቀሽ ወይ ደግሞ እዚህ እዚያ መሯሯጥሽ እኔንም አናደሽኛል ማለት ነው። ንግስ ሱመያ፣ እኔንም አናደሽኛል። ምክንያቱም እኔ ራሴ እዚያ ሆቴል ላክማርክ ሆቴል እንግዲህ ሲሄድ የዛሬ ሁለት ሳምንት ነው የወጣች ሲሉኝ እውነት ለመናገር እኔ ራሴ በጣም ነው የተናደድኩት ማለት ነው። በጣም ነው የተናደድኩት። ስለዚህ እንዲህ ተንከባክበሽ ተቀብለሽ ተንከባክበሽ የሚልሽን ነገር ፌስ ቱ ፌስ ፊት ለፊት መነጋገር፣ ነገሮችን ማስተካከል፣ መሆን ያለበትን ማድረግ ትችይ ነበር ማለት ነው ሱመያ። እና አሁን ላይ እውነት ለመናገር ሰይድ ገጠር ወይም ደግሞ ወደ አርማጭሆ መሄዱ ከባድ ነው። ጀልባዋ አልነሳ ብላ በግድ ተነስታ ጉድ ሆነን ነበር። እንግዲህ መሀል ከደረስን በኋላ እንደ አዲስ ሞተሩ ጠፍቶ ሲሽከረከር ነበረ። በመከራ ተመለሰን። ሳይቱ እዚህ ጋር ዘና ፈታ እያሉ ነው ማለት ነው። አብሮት ያለውም በነገራችን ላይ እንግዳ ነው ማለት ነው። ብቻ ጉዟቸው እጅግ በጣም ደስ ይለ የሚል ነው ማለት ነው እና በጉዞው ያሉትም እንግዲህ አብረው ጉዞ የሚያደርጉ ናቸው። በጣም ተደስተዋል። ጣና ይመስላል ማለት ነው። የአባይና የጣናን መለያያም ያላየ ከሆነ ሳይት በዚ ማለት እፈልጋለሁ። ባለ ጀልባዎቹ ራሳቸው ያሳዩሃል ማለት ነው። እና እንኳን ጎበኘኸው፣ ግን ወደዛ ጸሐይ ስለሆነ ብዙም ያምር ፊት አይታይም ይሄ

እንግዲህ ባህር ዳርን ለማታውቋት ሰኢድ እንግዲህ በዚህ መልኩ በደንብ በደንብ በደንብ ማለት ነው። በዚህ በጠፋበት ሁለት ሶስት ቀን ውስጥ እንግዲህ ያዩ ጓደኛ ያው እዚያው ሀዋሳ ምንድን ነው የሚባለው ሀዋሳ አላልኩ አዳማ እንደሆነ የነገረች ነበረ። ነገር ግን ሰኢድ እንግዲህ ባህር ዳርን እንደዚህ ፈካ እያለ ተደብቀው እየደብ እየፈለገ ነበር ሱመያን ማለት ነው። ግን በዚህ መልኩ አይደለም ሰኢድ አጋዦች ያስፈልገዋል፣ እዚያው ያገሩ ሰዎች ያስፈልገዋል ማለት ነው። ና ይህን ማድረግ ነበረብህ ማለት ነው። ስለዚህ በዚህ መልኩ ነው ማለት ነው። እንግዲህ ባህር ዳርን እንግዲህ ለማታውቋት ይህን ትመስላለች ማለት ነው ለማታውቁት ማለት ነው፣ የምታውቁት ታውቁታላችሁ። ሶ ሰኢድ እንግዲህ ባህር ዳር ሄዶ እንደምታዩት ፏፈጋ ዝና ሽር ሽር እያለ ነው ማለት ነው። ምንም አልሆነም ወይም ምንም አልገጠመውም ማለት ነው ሰኢድ። እና እንደምታዩት እንግዲህ ዘንባባዎችንም ወይም ደግሞ ጊዮርጊስ ቤተ ክርስቲያን ማለት ነው፣ ጊዮርጊስ ቤተ ክርስቲያን ነው ይሄ፣ ታውቁታላችሁ። እንግዲህ ጊዮርጊስ ቤተ ክርስቲያን አካባቢ ሆኖ ነው ማለት ነው። እንደዚህ ዘና ፈታ እያለ ነው ማለት ነው። ሰኢድ የምር አሳዝኖኛል። እዚህ ደግሞ እንግዲህ ጣና ማለት ነው። ያው ለምታውቁ የምታውቁ ታውቁታላችሁ ማለት ነው። ያው ጊዮርጊስ ቤተክርስቲያን ጀርባ ነው ማለት ነው። እንግዲህ ጣና ሀይቅ እና በዚህ መልኩ እንግዲህ ዘና እያለ ነው ማለት ነው። ሰኢድ ያው ባህር ዳር ነው ወጣታለን ማለት ነው ቤተክርስቲያን ቀበሌ አመስተን ነው ያለዎት ቀበሌ ሸንጅራ ያምራል ቦታ በሬዳ ዘንባባው ውበቱ አርባ ሀገር ነው የሚመስለው በቃ እንግዲህ አጧት። እዚህ ከተማ ውስጥ የለችም፣ ሄዳለች አሉ። እንተለል ነው ማለት ነው ወደዛ ወደ ገጠር ልፈልጋት ነው። እዚህ ምንም ተስፋ ማድረግበት የለም ማለት ነው። ከተመቸኝ እንግዲህ በአይሱዙ ቅጥቅጥ በምናምን እየልኩኝ እቀርጽላችኋለሁ። በቅጥቅጥ በሞተር ምናምን እያልኩኝ ሁሉም ቦታ የምቀርጽላችሁ ይሆናል ማለት ነው እና እስከ መጨረሻው ከኔ ጋር ሆኖ

እንግዲህ እንደምታዩት ነው ማለት ነው። ጣይቱ መዝናኛ ላይ ነው ሰኢድ። እንግዲህ ሁሉንም ቦታ በሚባል ደረጃ ተዘዋዝሯል ማለት ነው። ቀበሌ 13 ሄዷል፣ ቀበሌ 15 ሄዷል፣ ቀበሌ 5 ሂዷል። እንግዲህ በተቻለው መጠን እንግዲህ ዞር ዞር ያለ ማለት ያለበት ቦታዎች ዞር ዞር ብሏል፣ በከፊልም ቢሆን ማለት ነው። እንግዲህ ይቀረረ ካለ በሌላ ቪዲዮ ይመጣበታል ብዬ ነው የማስበው። ግን እውነት ለመናገር እኔ ሳይድ ዛሬ አሳዝኖኛል ማለት ነው። አንደኛ ያው ጾም ላይ ሆኖ ማለት በጾም ነው እንደዚህ መሆኑ ከባድ ነው ትንሽ። በዚያ ላይ ደግሞ እንግዲህ ባህር ዳር ሄዶ ባህር ዳርም ደግሞ ባለመኖሯ እኔ ቀድሜ የተናገር ያለው እንግዲህ ባህር ዳር አለው ብላ ሱመያ ዋሽታናለች። ባህር ዳር የተወሰኑ ጊዜ ቆየች። ከዚያ እንግዲህ ባህር ዳር ልትኖር ትችላለች። ነገር ግን ከሆቴሉ የለችም። እዚያ ሆቴል የለችም። እኔም ደግሞ ቀድሜ ነገርያቸዋለሁ። ሰኢድም ገና ወደዚያ ሳይሄድ ነው እኔ የተናገርኩት ማለት ነው። ምክንያቱም እዚያ ሆቴል ወጣለች የለችም። ከወጣች ለምን ወጣች ማለት የሽ ምኑን ምኑን ብላ ደግሞ እህቷ ቤትም ከሆነ ያለችው አክስቷ ቤት አክስቴ ቤት ነኝ ብላ መናገር ምንም ችግር የለውም። አክስቴ ቤት ነኝ ብላ መናገሩ ማለት ነው። እና እኔም እንግዲህ ቸክ ያደረኩት እንደወጣች ነው ማለት ነው። ባህርዳር ውስጥ እንደሌለች ነው ማለት ነው። እንግዲህ ሰይድ በሞተርም እንደሰማችሁት በሞተርም፣ በቅጥቅጥም፣ በምንም ብዬ አቆራርጬ መሄድ እችላለሁ እያለ ነው ያለው ማለት ነው። ወደ የት ካላችሁ ወደ ገጠር። ይሄ ደግሞ ከባድ ነው ምክንያቱም ወደ ገጠር መሄዱ ትንሽ ይከብዳል ማለት፣ ለምሳሌ እኔ ባለው ሁኔታ ነው። ለምሳሌ አሁን ብዙ አካባቢዎች በሞተር ክልክል ነው። ምክንያቱም ሞተር ላይ ሞተር ላይ እንዳሉ ችግር ወይም ደግሞ አደጋ ሊደርስባቸው ስለሚችል አደጋ እምላቸው አሁን ባለው በሀገራችን ወቅታዊ ሁኔታ መሰረት ብዙዎቹ በሞተር በምንድን ነው፣ በዚህ በባጃጅ በምናምን ነገር የተለያዩ የሚፈትሹ ነው ምንድን ነው የሚባሉት፣ እነሱን ይዘው ስለሚገቡ ትንሽ ይከብዳል ማለት ነው። ትንሽ ይከብዳል፣ ከሀገራዊ ሁኔታው ጋር እና ሱመያ፣ ይህን በማድረግሽ አሁን እውነት እውነቱን ስንነጋገር ስተት ፈጥረሻል። በጣም ነው የተሳሳትሹ፣ በጣም ተሳስተሻል። አንዳንዴ አወቅሽ አወቅሽ ሲሏት የቄሱን መጽሐፍ ወጣጠበች የሚባል ነገር አለ። አሁን የሆነ የራስሽ ኮንፊደንስ ሊኖርሽ ይገባል፣ ሱመያ ማለት ነው ንግስት ሱመያ። እኔ ጋር እውነት እውነቱን ነው ብያለው የምንነጋገረው መሸፋፍን ምናምን ምናምን ነገር የሚባል ነገር የለም። ግን ሰኢድን ባህር ዳር ላይ ማግኘት ነበረብሽ። የሰኢድ ደግሞ ትልቁ ስህተት ሰኢድ ባህር ዳር ለመሄድ መዘግየቱ ነው። ከየመን እንደመጣ ሱመያ ባህር ዳር እንዳረፈች ቀጥታ ቢሄዱ ኑሮ እመኑኝ መቶ በመቶ መቶ ፐርሰንት ያገኛት ነበር። የፈለገችው ቀበሌ ብትሆን ቀበሌ አምስት ሁን ቀበሌ አስራ ሶስት ሁን ቀበሌ አስራ አራት ሁን እኔ ከዚያ በፊት ደጋግሜ ተናግሬያለሁ ማለት ነው። ስትዝናና ራሱ መያዝ ትችላለሁ ወዲያውኑ ባህር ዳር ነኝ እንዳለች እኔ ባህር ዳር ገብቻለሁ እንዳለች ወዲያውኑ አዩጋ ያለ አስመስሎ ወዲያውኑ ወደ ባህር ዳር ቢሄድ የትኛውም ቀበሌ ትሁን፣ የትኛውም ቦታ ትሁን፣ ና ዝም ብለህ ብየው ነበር እኔ። እንደዚህ እንቀበላለን ተንከባክበን እንደንቁላል፣ እና ና ና ብየው ነበር። ግን ምን ዋጋ አለው? እኔም አድርሱልኝ። እስኪ ሰብስክራይብ አድርጉ እናንተ፣ ሰብስክራይብ አድርጉ እስኪ፣ ላይክ ሸር አድርጉ እስኪ። አደርሱልኝ ይምጣ እንቀበለዋለን ብዬ ነበር። የእሱ መዘጌት ወይም ደግሞ እሱ ከአዩ ጋር መጃጃል አሁን ደግሞ አሁንም ዋጋ እያስከፈለው ይገኛል ማለት ነው። ስለዚህ እንግዲህ ሰኢድ ፈጣሪ እና ፈጣሪ ይርዳህ ነው የምልህ። አሁንም ቢሆን ሰኢድ እንግዲህ ጾም ወቅት ነው እንግዲህ እግዚአብሔር ይርዳህ። ዞሮ ዞሮ ባህር ዳር ላይ ምንም ሊሆንም አይችልም፣ ምንምም አይሆንም። የፈለገውን ያህል እዚያው ቢኖርም ምንምም አይሆንም ማለት ነው ሰኢድ። ግን ደግሞ እኔ እንግዲህ በምንም መንገድ እነሱን ማግኘት አልቻልኩም። ሱመያም በእርግጥ እንዳልኳችሁ ያለችበት ሆቴል ድረስ ሂደን አጠናታል የለችም ማለት ነው። ያም ከሰኢድ በፊት ሰኢድ ደግሞ እንግዲህ ፈገግ እንደዚህ ፏፈካ እያለ ነው በጣና በባህር ዳር በውቢቷ በውቢቷ በጎጃም ሰማይ ስር በባህር በፈለገው እንዲህ በመርከብ ፏ ፍሽ እያለ ነው ማለት ነው። ተመችቶታል እንግዲህ በእንዲህ አይነት አቀባበል እንደዚህ ሆኖ እንደፈለገ ፈታፋፍ ስላለ ደስ ብሎኛል። እውነት ለመናገር በሌላ መንገድ የከፋኝ ደግሞ ያው ሱመያ ከባህር ዳር መውጣቷ ነው ማለት ነው። ስለዚህ የራሷ ኮንፊደንስ ሊኖራት ይገባ ነበር። የራሷ በራስ መተማመኑ ነገር ሊኖር ይገባ ነበር። ምንም የሚመጣባት ነገር የለም። ምክንያቱም ሰኢድ ባህር ዳር ላይ መጥቶ ምንም ሊያደርጋት ስለማይችል፣ ምንም ሊያደርጋት ስለማይችል፣ አስገድዶ ሊወስዳት ስለማይችል፣ ግዴታ እንደዚህ አንቀው ሊወስዳት ስለማይችል፣ በመጀመሪያ በነበረ ኮንፊደንሷ በቃ ዝንጥ ብላ መቆየት ትችል ነበረ። ማግኘት ትችል ነበር፣ ሰኢድን ማለት ነው። ስህተት አሁን ስህተት ተሳስታለች ሱመያ በቃ እመኑም አትመኑም፣ አመናችሁም አላመናችሁም፣ ስህተትን ፈጥራለች። ስህተቱ ደግሞ ምንድን ነው? እስካሁን የመጣችበት መንገድ ኦኬ፣ ትክክል ነው፣ ልክ ነሽ፣ ራስሽን አላስደፈርሽም፣ የኔ ነብር፣ የኔ ንግስት እያለን እንግዲህ ቆይተናል ማለት ነው። አሁን ደግሞ ወደ ባህር ዳር ሲመጣ ባህር ዳር ላይ ማግኘት ትችል ነበረ ምትችል ነበረ ምክንያቱም እዚያ ገጠር ያለው ደግሞ ትንሽ የሚያሰጋ ነገር ስለሆነ ከባህርዳር ከባህር ዳር ሱመያ ያለችበት ወይም የሱመያ ቤተሰቦች ያሉበት ጎንደር ላይ አርማጭሆ ማለት እንግዲህ፣ የጎንደር ልጆች ምናልባት የምታውቁት ታውቃታላችሁ አርማጭሆ ላይ አርማጭሆ የማታውቁት ደግሞ አታውቁትም ማለት ነው። ለማታውቁት ደግሞ አርማጭሆ ጎንደር አርማጭሆ ማለት ላይ አርማጭሆ ማለት በጣም ሩቅ ነው። ከባህር ዳር በጣም ሩቅ ነው። በጣም አስቸጋሪ መንገድ ነው። በጣምም ደግሞ ይሄ ልም ያለ ገጠር ነው ማለት ነው። ልም ያለ ገጠር ስላችሁ ሩቅ ነው በቃ ሩቅ ሆኖ ምን አይነት ልበላችሁ? በቃ ገጠር ገጠር አላደላ አስቸጋሪ ቦታ የምትሄዱበት የሆነ አስቸጋሪ የሆነ ገጠር ቦታ የምትሄዱበት እንዴት ነው ለምሳሌ ብዙ ነገሩን ዋጋ ክፍላችሁ የምትሄዱባቸው የገጠር ቦታዎች አሉ አደለ? እንደዚህ አይነት ቦታ ነው ማለት ነው። እና አስቸጋሪ ነው እንግዲህ ሰይድ፣ እግዚአብሔር ይጠብቅህ። ባለህበት ነው የምንልህ። ምንም እንድትሆን አንፈልግም፣ አንመኝ ምም ማለት ነው። በሀገራችን መጣ እና በባህር ዳር ቆይታ ብታደርግ የተወሰነ ብትረጋጋ መሮጡም ይህን ሩጫህን መጀመሪያ ብታደርገው ኖሮ ከየመን አዲስ አበባ እንደመጣ ሱመያ ባህር ዳር ነኝ እንዳለች ቤተሰቦቿን ባህር ዳር እንዳስመጣች ነው ያመለጠ፣ ይህ ነገር ማለት ነው። ሰይድ ያኔን ያመለጠ ያኔን የተሞኘኸው ያኔን የተታለልከው ማለት ነው። ሰይድ ስለዚህ በቃ ተታልሃል። ባጭሩ ባጭሩ ተታልሃል ማለት ነው። ሰይድ እና እንግዲህ ሱመያ ደግሞ ስህተቷ እንዳልኳችሁ ነው። በቃ ስህተቷ ባህር ዳር ላይ መቀበል ትችል ነበር። ምክንያቱም ወደዚያ ያለው የገጠሩን ጉዞ ስለምታውቀው ባህርዳር ላይ ሰይድን መቀበል ትችል ነበረ። አሁንም ደግሞ ትችላለች ብዬ አስባለሁ። ወደ ገጠር እንዳይሄድ እሷ መመለስ ትችላለች፣ ብትፈልግ መመለስ ትችላለች። ምክንያቱም እህቴ አብራኝ ትሄዳለች ወይም ደግሞ አክስቷ አብራት ስለምትሄድ ወደ ገጠር ማግኘት ትችላለች፣ መመለስ ትችላለች ወደ ባህርዳርና ታያገኘው ነው እና ታገኘው ነው የምለው ምክንያቱም ምንም ሊያደርጋት ስለማይችል ያ ኮንፊደንሷ ያ በራስ መተማመኗ ሊኖር ይገባል ነው የምለው። እንግዲህ ሰኢድ እንደምታዩት ላክማርክ ሆቴል ወይም ደግሞ ፈለገ ሕይወት ሆስፒታልም ላክማርክ ሆቴል ጎን መሆኑን እንግዲህ እሷ ያሳየችንን ለማታውቁትም ደግሞ እዚያው ማለት ነው፣ ወይም ደግሞ ሌላም ደግሞ ከበስተጀርባ ወይም ከጎን ደግሞ ሌላ አስናራ የሚባል ሆቴል አለ ማለት ነው። እንግዲህ ላክማርክ ሆቴል እንግዲህ ቀጥታ ሂዷል። እዚያ ቦታ ደግሞ የለችም። እኔም ቀድሜ የተናገር ያለው ማለት ነው እንደሌለች። ይሄ ነው የሆነው ማለት ነው። እንግዲህ ሰኢድ ምን ማድረግ አለበት? ወደ ገጠር መሄድ አለበት ወይ የለበትም ባህር ዳር መጠበቅ አለበት ወይ? አስተያየታችሁን በኮሜንት ስር እጠብቃለሁ ማለት ነው። ሰኢድ አህለን ወሰህለን። እንኳን ደህና መጣሁ ወደ ውቢቷ ባህር ዳር ብለናል። እንግዲህ እግዚአብሔር ይጠብቅህ፣ በሰላም እንደምትመለስ በሰላም አግኝታት፣ ሰላም ተፈጥሮ፣ በሰላም እንደምትመለስ ባለሙሉ ተስፋ ነኝ። ይሄ እንግዲህ የንግስት ሱማያ አድናቂዎች፣ ለሱማያ ምን ትሏት አላችሁ? ኮሜንት ስር እጠብቃለሁ። አድሬሳቸው ያላችሁ ደግሞ ኮሜንት ስር አስቀምጡልኝ። አድሬሳቸው ያላችሁ የምሬ ነው፣ ኮሜንት ስር አስቀምጡልኝ። ሁለቱን ማገናኘት ስለምፈልግ ነው ማለት ነው። ምክንያቱም ተገናኝቶ ነገሮችን መፍታት በራሱ አንድ ነገር ነውና ማለት ነውና ሰኢድንም እንግዲህ ሌሎችንም እነሱንም ሁላቸውንም ማዝናናት እፈልጋለሁ ማለት ነው፣ በውቢቷ ባህር ዳር አድሬሳቸውን የምታውቀው ቁጥራቸውን የምታውቀ ካላችሁ ዲስክ ኮሜንት ስር አስቀምጡልኝ ማለት ነው። በተረፈ እወዳችኋለሁ፣ አከብራችኋለሁ ውድና የተከበራችሁ የቻናል ቤተሰቦች፣ ውድ ኢትዮጵያውያንና ኤርትራውያን ውድድድ ነው ማደርጋችሁ ሰብስክራይብ ማድረጋችሁ ላይክ ማድረጋችሁን አትርሱ። እንግዲህ ስለምታበረታቱኝ አይዞሽ ስለምትሉኝ ጠንክሪ ስለምትሉኝ አመሰግናለሁ። ጉዞ ወደ ስምንት ኬ ወይም ደግሞ ወደ ስምንት ሺ የምን ላይ ናችሁ እንዴ? እስኪ ሰብስክራይብ እያደረጋችሁ አትርሱ ማለት ነው። እና የሰኢድ መልካም ነገር እንጠብቃለን ማለት ነው። ወዳችኋለሁ። ባይ ባይ። እየተማማርን